ሰላም ጤና ይስጥልን ውድ የሀሳብ ሚዲያ ቤተሰቦቻችን እንደምንቆያችሁልን እለተይ የሀሳብ ዴይሊ ፕሮግራማችን እንሆ ተጀምሯል። ሀሳብ ዴይሊ እንግዲህ በዛሬ ፕሮግራማችን ባለፉት ስድስት ወራት ውስጥ በተለያዩ ጉዳዮች ላይ ስናነሳ ቆይተናል። ባለፉት ስድስት ወራት በተለይ ደግሞ በሀማስ እንደዚሁም በእስራኤል መካከል ያለው ግጭት ከጊዜ ወደ ጊዜ ተባብሶ ነበረ። ነገር ግን ሁለት ዓመታትን ለማስቆጠር የቀናት እድሜ የቀረው ይህ ጦርነት በመልካም የሚባል ዜኖች ሰሞኑን እየተሰሙ ይገኛሉ። ይህንን መልካም ዜና ወደ እናንተ የምናደርሳችሁ ነው የሚሆነው። እንደሚታወቀው እንግዲህ ላለፉት ዓመታት እንግዲህ በርካታ ውድመቶችን ያስከተለው በእስራኤልና በሐማስ መካከል ያለው ጦርነት በርካታ ችግሮች ሲያስከትል ነበረ። ነገር ግን ሰሞኑን የአሜሪካው ፕሬዚዳንት ዶናልድ ትራምፕ ባለ 20 ነጥብ ያቀረቡትን የሰላም ስምምነት ሐማስ ሙሉ ለሙሉ መቀበሉን ተከትሎ በጋዛ ሰርጥ ያሉ ሰላም ሁኔታዎች ወደ ሰላም ስምምነት ሊመጡ ይመስላሉ። ከዚህም ጋር ተያይዞ ሐማስ ይህንን ጥያቄ ከመቀበሉ ጋር ተያይዞ የአሜሪካው ፕሬዚዳንት ዶናልድ ትራምፕ አዎንታዊ ምላሽ ስለተሰጠ እናመሰግናለን ብለዋል። እንደዚሁም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከዚህ ጋር ተያይዞ ሐማስ ሙሉ ለሙሉ መጥፋት አለበት፣ ሐማስ ትጥቁን ይፈታል። ነገር ግን የታገቱ ታጣቂ ኃይሎችንም፣ እንደዚሁም የታጠቁ አካላቶችን እናስፈታለን ትጥቃቸውም ብለዋል። በተለይ በዋነኛ ጉዳይ ያነሱት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሐማስ ተይዘው የሚገኙ እስራኤልያኖችን የማስለቀቅ ጉዳይ በአፋጣኝና በቅርቡ እነግራችኋለሁ ሲሉ ለእስራኤል ሕዝብ ቃል ገብተዋል። ከዚህ ጋር ተያይዞ እንግዲህ በተለይ ደግሞ በሁለቱ ሀገራቶች መካከል ያለው ግጭት ከጊዜ ወደ ጊዜ ከመባባሱ ጋር ተያይዞ ሰሞኑ የመጣው የሰላም ስምምነት አሁን ታይንም ያገኝ ነው የሚሆነው። በዛሬው ዕለት እንግዲህ በግብፅ አማካኝነት በሐማስ እና በእስራኤል መካከል የሚደረግ የሰላም ስምምነት ሊኖር እንደሚችል እየተጠበቀ ነው። በቅርብ ሰዓታቶች እንግዲህ የሁለቱ ሰላም ስምምነት የሚካሄድበት ሂደት ይኖራል። ከዚህ ጋር ተያይዞ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ያመጡት ሀሳብ ትልቅነትና እውነታዎችን ያገኙበት ሁኔታ በሰፊዎች ዘንድ መነጋገሪያ ሆኗል። ይህም ሁኔታ እንግዲህ ለበርካታ ዓመታት ውድመትን ያስከተለውን ጦርነት በአንድ ቀን በሰላም ስምምነት ለማስቀረት የሄዱበት ትልቅ ሁኔታ ነው። እንደሚታወቀው የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከእስራኤል ጎን ሆነው ሐማስን ለማጥቃት እንደዚሁም በጋዛ ሰርጥ የሚኖሩ ፍልስጤማውያኖች ላይ የሚደርሱ ውድመቶችን ሲደግፉ የነበረው አካል ቢሆንም ዛሬ ላይ ግን ያመጡት የሰላም ስምምነት አውንታን ያገኘና በብዙ ዘንድ ተወዳጅነትንም አትርፏል። ይሄ የሰላም ስምምነት እንደምናውቀው በጋዛ ሰርጥ በርካታ ውድመቶች ደርሰዋል። እንደሚታወቀው የቀናት ዕድሜ ብቻ የቀረው ሁለት ዓመት ሊሞላ በዚህ ጦርነት መካከል በርካታ ሰዎች ሞተዋል፣ በሺዎች የሚቆጠሩ ቆስለዋል። በርካታ ሆስፒታሎችና የመንግስትና የግል ተቋማቶች ላይ ውድመት ደርሷል። ጋዛ እንዳልነበረች ወድማለች። ከዚህ ጋር የተያይዞ የሰው ልጅ በጣም ሰብአዊ ጉዳቶች ሲደርሱበት ተመልክተናል። እነዚህ ጉዳቶች ደግሞ የሚቆሙት በሁለቱ መካከሎች የሰላም ስምምነት ሲፈረም ነበረና አሁን ላይ እየተሄደው ያለው የሰላም ስምምነት አሁንታን ያገኘ ነው። ሐማስ የዶናልድ ትራምፕ ሀሳብን ከመቀበሉ ጋር ተያይዞ እስራኤልም ደግሞ የአሜሪካን ጫናም ተከትላ ቢሆንም በሐማስ ሰርጥ ጉዳቶችን ለመቀነስ እቅድ ይይዛለች። እነዚህ ሂደቶች ደግሞ የሁለቱ ሀገራቶች የሰላም ስምምነት መምጣት በመካከለኛው ምስራቅ ያለውን ውጥረት ጋብ ያደርጓል። እንደሚታወቀው የተባበሩት መንግስታት ድርጅት በጋዛ ሰርጥ ላይ የሚደርሱ ጉዳቶች ለፍልስጤም የሀገርነት እውቅና ለመስጠት በተለያዩ ጊዜያቶች እንቅስቃሴውን እያደረገ ይገኛል። በርካታ ሀገራቶችም የፍልስጤምን የሀገርነት እውቅና ሰጥተዋል። ከዚህ ጋር ተያይዞ እንግዲህ ሁሉም ሀገራቶች ከመስጠታቸው ጋር ተያይዞ እስራኤል ቁጣ ብታነሳም፣ ነገር ግን ዶናልድ ትራምፕ ያመጡት ሀሳብ ትልቅነት ያለው ነው። ለዚህም ያለው ምክንያት ምንድነው? በሁለቱ ሀገራቶች የሀገርነት የመስጠት እውቅና ሳይሆን የፍልስጤማያኖች ዋነኛና አንገብጋቢ ጉዳይ የሰላም ስምምነት ተደርጎ የተኩስ አቆም ስምምነት ተፈርሞ ፍልስጤማያኖች ወደ ቦታቸው ተመልሰው እንደገና መኖር የሚችሉበት ሂደት ነው። ከዚህ ጋር ተያይዞ እንግዲህ እስራኤልም ደግሞ ሀማስ ሙሉ ለሙሉ ትጥቁን የሚፈታ ከሆነ የሰላም ስምምነቱ እንደምትቀበል የገለጸ ሲሆን በቀጣይ ጊዜያቶች ሀማስ አሜሪካ ባቀረበችው የሀያ ነጥብ የሰላም ስምምነት ላይ አዎንታን ገልጿል። በቀጣይ ጊዜያቶች በሚደረጉ ስምምነቶች ደግሞ በመካከለኛው ምስራቅ ያለው ውጥረት ረገብ ይላል። እነዚህም ሀገራቶች ላይ ያሉ ውድመቶች ይቀንሳሉ። አሁን ዋነኛና አስፈላጊው ጉዳይ በፍልስጤማያኖች ላይ የሚደርስ ጉዳት፣ ስደት፣ እንደዚሁም ሌሎች ያልተገቡ ሁነቶች እና የሰብአዊ እርዳታ የማግኘት ሂደታቸው በአፋጣኝ መዳረስ ስላለበት፣ ለዚህ ደግሞ ትልቅና አዎንታዊ ምላሹ በሰላም ስምምነት የሚካሄድ ስለሆነ እስራኤልም ከመቀበሏ ጋር ተያይዞ ሐማስ ያቀረበው ሀሳብ አለ። እስራኤል በዋነኝነት አሁን ላይ ከምታቀርባቸው ጥያቄዎች በጋዛ ሰርጥ እንደዚሁም በሐማስ ታግተው የሚገኙ ታጋቾች ይለቀቁ የሚሉ ጉዳዮች ናቸው። በዛሬው በግብጽ በሚደረገው የሰላም ስምምነት ላይ ደግሞ ምን አይነት ሁኔታዎች ይነሳሉ? በምን አይነት ጉዳዮችስ የሰላም ስምምነቱ ይቋጫል? ወይንስ እንደስከ ዛሬው ሁለቱም ቡድኖች ተሰባስበው ይበታተናሉ? ወይንስ ደግሞ እስራኤል እንዳሰበችው ወይንም ራሷ እንደምትፈልገው የሰላም ስምምነቱን በራሷ የበላይነት ታጠናቅቀዋለች? እንደዚህ የሚሆነው ተጠባቂ ጉዳይ ነው። ነገር ግን የሰላም ስምምነቱ እሁን የሚሆንበት መንገድ ምክንያቱም እጃቸውን ያስገቡበት ዶናልድ ትራምፕ ናቸው እና ዶናልድ ትራምፕ ሁለቱም አካላቶች ላይ ተጽዕኖ መፍጠር ስለሚችሉ የሰላም ስምምነቱ በቀጣይ ቀናቶች ይፈጸማል ብለን እንገምታለን። እንደምናውቀው በርካታ ጊዜያቶች ውድመት ያስከተለው ሂደት በዛሬው ዕለት ደግሞ የሰላም ስምምነቱ በተለያዩ ቀናቶች የሚፈረም ከሆነ መልካም የሚባል ጉዳይ ነው። እኛም ባለፉት ስድስት ወራት እንግዲህ በጋዛ ሰርጥ የሚደርሱ ውድመቶች፣ በእስራኤልና በሐማስ መካከል ያሉ ጦርነቶችን በሰፊው ስናነሳ ቆይተናል። እንደ ወደኋላ መለስ ብለን ባለፉት ስድስት ወራት ውስጥ ስለተነሱ በጋዛ ሰርጥና በሐማስ ላይ ሲደርሱ የነበሩ ጉዳቶችን ወደ እናንተም እናደርስ ስለሚሆነው እናንተም የዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ እየጋበዝን በቀጣይ ቀን በሌላ ፕሮግራም እስከምንገናኝ ቸር ቆዩ። ግብፅ ወደ ወታደሮቿን ወደ ሲና በረሃ እያስፋፋች ነው እያሰፈረች ነው እየተባለ በሰፊው የሚንሰራፋ መረጃ አለ። እነዚህም እንግዲህ ከአርባ ሺህ የሚበልጡ ወታደሮችን ወደዚህ ቦታ መውሰድ የፈለገችው አሁን ላይ በእስራኤል በጋዛ የምትፈጽመው ጥቃት ላይ ፍልስጤማውያኖች ከቦታቸው እየተፈናቀሉ ነው። በተለይ አሁን ደግሞ እስራኤል ያዘችው አዲስ ትልቅ እቅድ ጋዛ ሙሉ ለሙሉ ማጽናት፣ ፍልስጤማውያኖችን ወደ ተለያዩ ሀገራቶች መውሰድ፣ ከእነዚህም ሀገራቶች በተለይ ደግሞ መካከለኛው ምስራቅን የሚገኙ ሀገራቶች እነዚህን ህዝቦችን እንዲያሰፍሩ ሲጠየቁ ነበር። አፍሪካ ሀገራቶች፣ በጣም ብዙ ሀገራቶች ሲጠየቁ ነበር። ከእነዚህ መካከል ሀገራችን ኢትዮጵያ ትገኛለች። ነገር ግን ሁሉም ሀገራቶች እነዚህን ሰዎች መቀበል ስላልፈለጉ አሁን እስራኤል ያሰበችው ምንድነው? እነዚህን ሰዎች በግድ መግፋት መቸም ለህይወታቸው ማትረፍ ሲሉ ቦታውን እየሸሹ እየወጡ ነው። መጠለያ ካምፓቸው እየተቃጠለባቸው ነው። ሌሎች ነገሮች። እነዚህ ሁኔታዎች ደግሞ ግብፅ እኔን የሚያሳስበኛል በማለት ወታደሯን በሲና በረሃ ላይ ያሰፍራለች። እዚህም ቦታ ላይ ያሰፈረችው እነዚህ ፍልስጤማያኖች የግብፅን ግዛት ጥሰው እንዳይገቡ ነው። ነገር ግን ግብፅ ይህንን ነገር ስታደርግ የእስራኤል መንግስት ደግሞ ትልቅ ተቃውሞ ፈጥሮበታል። እንደምናውቀው ግብፅና እስራኤል በ1979 ያደረጉት የሰላም ስምምነት ላይ ሁለቱ አካላቶች የሚያሰፍሯቸው ወታደሮች ቁጥር ነበረው። ነገር ግን ይህ አዲሱ ቁጥር ከዚህ ከስምምነቱ ከፍ ያለ ነው። እንደው ግብፅ እነዚህ ሰራዊቷን እዚህ ቦታ ላይ ለምን ማስፈር አስፈለገ? እንደው እነዚህን ዜጎችን ለመቋቋም ወይንም እነዚህ ዜጎች ወደ ግዛቷ እንዳይገቡ ከሆነ ባለው ሰራዊት መጠበቅ ትችላለህ። ምክንያቱም የታጠቁ ኃይሎች አይደሉም፣ ንጹሐን ዜጎች ናቸው። የተራቡ፣ የተቸገሩ፣ የተሰቃዩ ዜጎች ናቸው። በዲፕሎማሲያዊ መንገድ መመለስ የሚቻልበት ሁኔታ አለ። ነገር ግን እዚህ ቦታ ላይ ግብፅ ወታደሯን ስታሰፍር፣ አንደኛ በቁጥር እጥፍ አድርገዋለች። ይሄ በቁጥር እጥፍ መሆኑ ደግሞ ይበልጥ ነገሩን ወደ ሌላ ነገር ከፍ ያደርገዋል። ሌላው የታጠቁ ተሽከርካሪዎች፣ ዘመናዊ የሚባሉ የግብፅ ተሽከርካሪዎች፣ የወታደራዊ ተሽከርካሪዎች ወደ ቦታው ላይ ሰፍረዋል። እንደዚሁም የአየር መከላከያ ዘዴዎች እነዚህ ቦታ ላይ እየሰፈሩ የሚገኙት። ሌላው የግብፅ ልዩ ኃይል ልዩ ኃይሏ እንደምናውቀው እንግዲህ ጠንካራ የሚባልና በተለያዩ ትልልቅ ኦፕሬሽን በሚሰጡ ቦታዎች ላይ የሚገኙ ልዩ ኃይሎች ናቸው። ነገር ግን እነዚህ ቦታዎች ላይ ያስፍራለችና ግብፅ እዚህ ቦታ ላይ ይህንን ኃይል ማስፈሯ እንደው ፍልስጤማያኖች የግዛት አንድነትን ጥሰው ይመጣሉ ብላ ከሆነ ባለው በቅብ ከዚህ በፊት በነበረው ሰራዊት መመለስ የሚቻል ነበር። ነገር ግን ግብጽ ሌላ ያሰበችው ወይም ሌላ የታቀደ እቅድ ካለ በተለይ ደግሞ የአረብ ሊግ አሁን ላይ እስራኤልን በምን ያህል ደረጃ እየተቃወመ እንደሆነ እናውቃለን። እስራኤል በጋዛ ሰርጥ በምታደርሰው ጥቃት የአረብ ሊግ ይህንን ነገር ለመቋቋም ይህን ሰራዊት ማስፈር ፈልጎስ ቢሆን የአረብ ሊግ እቅድስ ቢሆን ግብጽ እንዳለችው ከሆነ የራሴን እንድ ሰላምና ደህንነት ወይም የድንበር ሉዓላዊነት ይን ለመጠበቅ ነው ትላለች። ነገር ግን ከሰፈረው ወታደራዊ ቁጥር ካሉት የወታደራዊና የመሳሪያዎች ቴክኖሎጂ አንጻር ስንመለከታቸው ነገሩ ወደ ሌላ ነገር ከፍ የሚልበት ሁኔታ አለና፣ እስራኤል በቀጣይ ጊዜያቶች እነዚህ አይነት በተለይ ደግሞ በጋዛ ሰርጥ የምታደርሳቸው ጥቃቶች ይበልጥ ከፍ እያሉ የሚሄዱ ከሆነ ፍልስጤማያኖች፣ ምንም የማይታበል ጥያቄ ነው፣ ወደ ሌላ ቦታ ራሳቸውን ለማዳን የሚሸሹበት ሁኔታ አለ። ነገር ግን ግብፅ በዚህ ምክንያት ተጠቅማ አሁን ላይ እስራኤልና ጋዛ በተለይ ደግሞ በፍልስጤማውያን ላይ በሚደርሰው ጥቃት እንደ ምክንያት ተጠቅማ ከስምምነት ላይ ከነበረው ወታደራዊ ቁጥር ሌላ ወታደራዊ ቁጥር፣ ዘመናዊ ቴክኖሎጂ ጨምራ እዚህ ቦታ ላይ ማስፈሯ ሌላ ነገር ነው እና እንደው በረከት፣ ይህንን ጉዳይ እንደምን ትመለከተዋለን? ጋዛን ግዙፉ የዓለማችን እስር ቤት እንለዋለን። ግብፅ ከአርባ ሺህ በላይ ወታደሮችን ነው ስታሰማራ የነበረው በዚህ በራፋህ አቅራቢያ በግብፅና በጋዛ ድንበር አካባቢ ላይ ስታሰፍር የነበረው እነዚህ ከአርባ ሺህ በላይ የሚሆኑ ወታደሮች ዘመናዊ ትጥቅ ታጥቀዋል። ከታጠቁትም ትጥቅ ውስጥ በጣም በጉልህ የታዩት የአየር መቃወሚያዎች ናቸው። እነዚህ መቃወሚያዎች ለምን ወደ እስራኤል ጋዛ ድንበር መጡ? ብዙ የሚባሉ ታንኮችም ታጅበዋል። ይሄ እንቅስቃሴ ቀላል እንቅስቃሴ አይደለም። ሂደቱ መሰረት አለው። ግብፅ የጋዛን ስደተኞች አልቀበልም። Egypt will not accept a mass influx of refugees nor a humanitarian solution at the expense of its own territory and security. እርዳታ ላይም ገደቦችን ስታደርግ ነበር። እርዳታዎች እንዳይገቡ እንዲሁም ፓለስተኒዎች ከዛ ወጥተው ራሳቸውን እንዳያድኑ የተጎዱ

ከፍተኛ የሆነ የመንፈስ ጭንቀት ውስጥ ገብተናል። እንዲሁም መታሰር፣ መዋረድ፣ መጎተት፣ መደብደብ ይሄ ሁሉ ችግር ውስጥ ገብተናል። መማር መብታችን ነው። መጓጓዝም ከቦታ ወደ ቦታ መብታችን ነው። ይሄ ሰብአዊ መብታችን ነው። ግብፆች አንድ ነገር ማስተዋል አይፈልጉም፣ ወይም ሆን ብለው እያደረጉት ነው። እነዚህ የጋዛ ስደተኞች ጦርነቱ ካበቃ በኋላ መመለስ ይችላሉ ወደ ሀገራቸውም።

አብሶ በድንበሩ አቅራቢያ ያሉት ላይ ከዚህ በፊት ከፍተኛ ታንክ እንዲሁም ጦር መሳሪያዎችን በመጠቀም ህዝቡን በማስጨነቅ በማሰደድ ላይ ነበር። እንዲሁም የጋዛ ቤቶችን በደማሚት ሲያፈርስ ነበር።

ህዝቦች ደግሞ ከአካባቢው ላይ በከፍተኛ ሁኔታ በማዋከብ ሲያሰድዳቸው ነበር። ከአምስት መቶ ሜትር በላይ በፈርዞን በማለት በፈርዞን ኦልሬዲ የከለላ ስም ሽፋን ስም በመስጠት የጋዛን ህብረተሰቦች ከ680 በላይ ቤቶችን የጨፈጨፈው ያፈረሰው እንዲሁም ቤቶችን ከማውደም በተጨማሪ መሰረተ ልማቶችንም አብሮ ሲያወድም ነበረ። የግብፅ ጦር 500 ሜትር ባፈር ዞን ሞር ን 680 ሆምስ ዊል ዲስትሮይድ ር ባፈር ዞን ኢጂፕትስ 14 ኪሜ ቦርደር ጋዛ ስትሪፕ 1 2 3 4 ጊዜ በላይ ጋዛውያንን ከአካባቢው እንዲርቁ 500 100 ሜትር እንደዚህ ሜትር እያለ ራዲሱን በየጊዜው በማስፋት ከእስራኤል ጦር ባልተናነሰ ሁኔታ ነበረ ሲገል የነበረው ቤታቸውን ሲያወድም የነበረው በአስር ሺዎች የሚቆጠሩ ሰዎችን ሲያፈናቅል የነበረው። በዚህ ሰዓት ላይ የግብፅ ጦር ምናልባትም ከዚህ ቀደም እንደሚያደርገው የመጡትን የጋዛ ምስኪን ስደተኞች ለመጨፍጨፍም ለማባረርም ይሆናል ግብፅ የአረብ ሊግን ብትመራም ለይምሰል የፓለስታይንን ጉዳይ አስር ጊዜ ብታነሰውም በነባራዊ ሁኔታው ላይ ግን የሚታየው ተቃራኒ ነው። መሬቱ ላይ የጋዛ ስደተኞች እባካችሁ ከሞት እናምልጥ ይህንን መንገድ ዘግተው ሲከለክሉ ነበር። እርዳታ በሰፊው የግብፅ ድንበሮች ላይ ቢኖሩም ገብተው እርዳታው እንዲደርስ ስትተባበር አልነበረም። ይባስ ብሎ አሁን ወታደሮችን ማስፈር ላይ ደርሳለች። ግብፅ የአረብ ሊግ ራሷን እንደ መሪም እንደ መስራችን ብትመለከትም ግን የአረቡን ችግር ግን መስማት አትፈልግም። እንዴት አሉ። ይህ ሀሳብ ሚዲያ ነው። አብረውን ቢሰሩ ደስ ይለናል። በእኛ በኩል ለሰፊው ተደራሽነታችን እንዲተዋወቅ የሚፈልጉት የሚፈልጉ ትምህርትና አገልግሎት አለዎት፣ ጥራቱን በጠበቀ ፕሮዳክሽን የልብዎትን በሚያደርስ መልእክት አጅበን እናስተዋውቅለ በ0995 06 87 72 ወይንም በ011 25 03 10 ይደውሉልን። ኑ አብረን እንስራ። ሀሳብ ሚዲያ። ሁሉም ነገር ከሐሳብ ይጀምራል። ለስድስተኛ ጊዜ በተባበሩ መንግስታት ድርጅት የጸጥታው ምክር ቤት እንግዲህ በጋዛ ያለውን የተኩስ አቋም ስምምነትና በጋዛ ሰርጥ እንደዚሁም የሰብአዊ እርዳታ ድጋፎች ይደረጉ የሚለውን የተባበሩ መንግስታት ስብሰባን እንግዲህ አሜሪካም ለስድስተኛ ጊዜ አሁንም በድምፀ ተአቅቦ የሻረችበትና ውድቅ ያደረገችበት ሁኔታ አለ። እንደምናውቀው እንግዲህ ከአሜሪካ ከእስራኤል ጎን በመደገፍ በጋዛ ሰርጥ አዳዲስ ፕሮጀክቶችን እቅዶችን ይዛለች። አሁን በጋዛ ሰርጥ ለሚደረጉ ውጊያዎች፣ እያንዳንዱ ነገሮች ሰው ላይ ለሚደርሱ ሰብአዊ ጉዳቶች የአሜሪካ እጅ አለበት በተዘዋሪ ብለን እናያለን። አስራ አራት የሚሆኑ ሀገራቶች እንግዲህ ድጋፋቸውን ሲገልጹ አሜሪካ እንግዲህ በድምፅ ታቅቦ ውድቅ አድርጋለች። እንደው በጋዛ ሰርጥ ያለውን የሰብዊ ጉዳት ስንመለከት አሁን ደግሞ ፍልስጤማያኖች እየደረሰባቸው ያለው ጉዳት ከጋዛ አሁንም እንግዲህ በአዲስ መልኩ እስራኤል በጀመረችው አዲስ ፕሮፓጋንዳና አዲስ እቅዷ እንግዲህ በተለያዩ ቦታዎች ላይ ያሉ ፍልስጤማያኖች ከቦታቸው እየተነሱ ነው። ከመጠለያ ካምፕም እየወጡ ወደ ሌላ ሌላ ቦታ እየሄዱ ነውና በዚህ ሰርጥ ውስጥ ያለው ችግር ከጊዜ ወደ ጊዜ እየተባባሰ ከመምጣቱ አንጻር እንግዲህ አሜሪካ ይህን ችግር ከማባባሷ ላይ እጇን እያስገባች ነው የሚገኘው። እንደምናውቀው እስራኤል በጋዛ ሰርጥ እያደረሰችው ካለችው ጉዳት አንጻር እንግዲህ በጣም ከፍተኛ የሚባል ጉዳት እየደረሰ ነው። ዜጎች ላይ የሚደርሰውን የሰብአዊ ጉዳት ስንመለከተው በጣም ዘግናኝና ለማየትም ለመስማትም የሚከብዱ ነገሮች ላይ አሜሪካ በግልጽ እየተሳተፈች ነው። በተለያዩ ጊዜያቶች በሚደረጉ ስብሰባዎች ላይ ይህን ነገር በሚበልጥ የምትቃወም ሀገር ነች። ወደ 14 የሚሆኑ ሀገራቶች ድጋፋቸውን እንኳን ሲገልጹ አሜሪካ ነች ስትቃወም የነበረችው። በተለይ ደግሞ አሁን ላይ በቀጣይ ቀናቶች በጣም በትልቁ የሚጠበቀው የፍልስጤም የሀገርነት የመስጠት እውቅና፣ የተለያዩ የዓለም ሀገራቶች እውቅናውን ለመስጠት በጣም በትልቅ ደረጃ ከፍ በሚባል ደረጃ ሂደቶችን እየሄዱ ይገኛሉና ከነዚህ ጋር የተያይዞ እንግዲህ አሜሪካ የፍልስጤም የሀገርነቱን እውቅና እንዳይሰጥ ከምትፈልግ የመጀመሪያዋና ዋነኛው ሀገር እንደሆነች ይታወቃል። ከነዚህ ሀገራቶችም ጋር እንግዲህ ያልሆነ ውዝግብና የተለያዩ ነገሮች ውስጥ እንዳትገባ ይሰጋል። ምክንያቱም እንደነ ብሪታንያ፣ ፍራንስ፣ ፖርቹጋል፣ አውስትራሊያ፣ ካናዳ የመሳሰሉ ሀገራቶች ለመስጠት እንግዲህ የአንድ ስብሰባ ወይም የአንድ ውይይት ጊዜ ነው የሚቀራቸው ተብሏል። ከዚህ ጋር የተያይዞ እንግዲህ በቀጣይ የፍልስጤም የሀገርነት እውቅና የሚሰጥ ከሆነ አሜሪካ በትልቁ ነው ጫናውን የምታደርሰው በጋዛ ሰርጥ እየደረሰ ያለው ጉዳቶች በእስራኤል አማካኝነት ከጊዜ ወደ ጊዜ የሚጨምርበት ሂደት አለ። ከዚህ ጋር ተያይዞ እንግዲህ የፍልስጤሙ ፕሬዚዳንት መሐመድ አባስም እንግዲህ በጸጥታው ምክር ቤት ስብሰባ ላይ እንዳይገኙ አሜሪካ የቪዛ ክልከላ አድርጋለችና አሜሪካ እዚህ ደረጃ ድረስ ነው እንግዲህ በጋዛ ሰርጥ ያለውን ጉዳት እሷ መፍትሄ እንደ መስጠት ይልቅ የመፍትሄውንና የችግሩን መፍትሄ እንደ መፈለግ ይልቅ ነገሮችን እየባበያ አባባሰችና ሁኔታዎችም የተለያዩ መንግስታቶችም የተለያዩ ሀገራቶችም ለፍልስጤም የሀገርነት እውቅና በመስጠት ከእውቅናውን በላይ እንግዲህ በሰርጥ ውስጥ ያሉ ዜጎች የሰብአዊ እርዳታ እንዲያገኙ የተኩስ አቁም ስምምነት እንዲደረጉ በሚካሄዱ ሂደቶች ላይ አሜሪካ እንቅፋት እየሆነችበት ያለ መንገድ አለና እንደ በረከት የአሜሪካን እንቅፋትነትና በቀጣይ ጊዜያቶች ደግሞ የፍልስጤም የሀገርነት እውቅና የመሰጠቱን ጉዳይ እንደምን ትመለከተዋለን? ጋዛ በአሁን ሰዓት ላይ ከፍተኛ ሰቁቃ ውስጥ ትገኛለች። እንዲሁም የዓለም ሕዝብ አመራሮችም ጭምር ለሁለት ተከፍለዋል። በጋዛ ጉዳይ ላይ ተፋፍሞ በቀጠለው የእስራኤል ጦርነት ጋዛውያን መግቢያ መውጫ ማምለጫ አተዋል በዚህ ሰዓት ላይ Where should I go? I am not leaving. Where should I go? There is nowhere to go. Where should I go? There is no place. We are staying. If we are going to die, we will die here.

እስራኤል በሄሊኮፍተር በራሪ ወረቀቶችን ለቃለች፣ በጋዛ ውስጥ። በዚህ በራሪ ወረቀቶች ላይ የሰፈረው ደግሞ ለቃችሁ በአስቸኳይ ውጡ የሚል ነው። እንዲሁም በዚህ ወረቀቶች ላይ የታዩትን መልእክቶች ተከትለው ጋዛውያን ለአራት ቀናት በእግራቸው ተጉዘዋል። እንዲሁም የሚሄዱበት አጥተዋል፣ ተጨንቀዋል በዚህ ሰዓት ላይ

ከ18000 በላይ የጋዛ ልጆች በእስራኤል ወታደሮች አልቀዋል። ይቅርበሉን ብለዋል። ፎርጊቨስ ቢካዝ ዲስ ካውንስል ኩልድ ኖት ሴቭ ዩር ችልድረን ሞር ዳን 18000 ኦፍ ደም ሃቭ ቢን ኪልድ ባይ ኢዝራኤል። ምክንያቱም የዩኤን ስብሰባ ላይ ድጋፍ ቢያደርጉም ጦርነቱ እንዲቆም

ጋዛን እየተቆጣጠረች ትገኛለች። በአሁን እኔ እናንተ በምናወራበት ሰዓት ላይ እንዲሁም ወታደሮቹ ምንም አይነት መረጃ ከመስጠት ተቆጥበዋል፣ ግን ጋዛን እየወረሩ መሆናቸውን አምነዋል። ጋዛ ከ7 ፐርሰንት በላይዋ በእስራኤል ወታደሮች ተይዟል። በአሁኑ ሰዓት ላይ እስራኤሊ ታንክስ ኤንድ ትሮፕስ ኮንቲኒ ዜር አድቫንስ ኦን ጋዛ ሲቲ

አስራ አራት ሰዎች ሲደግፉት አሜሪካ ብቻዋን ድምፅን በድምፅ መሻር መብቷን ተጠቅማ የጣለችውን ለስድስተኛ ጊዜ ነው የጣለችው። It was the sixth time the U.S. had cast a veto in the የዓለም ሀገሮች በዚህ ጉዳይ ላይ እርስ በእርስ ተከፋፍለዋል። እንዲሁም እስቲ የተከፋፈሉትን ሀገራት ምን እንዳሉ የምንመለከተው፣ የመጀመሪያዋ እንግሊዝ አሰቃቂ ነው ብለዋለች፣ ጭፍጨፋ ነው በሚል ገልጸዋለች። ቱርክ የዘር ማጥፋት ነው ብለዋለች፣ እንዲሁም ጀርመን እያስጠነቀቀች ትገኛለች።

እውቅና አጠራጣሪ ጉዳይ ላይ ቆሟል። ምክንያቱም ጋዛ ከሰባ ፐርሰንቷ በእስራኤል ከተያዘ እውቅና የሚያገኘው የተቀረው ፓርት ነው፣ 25 ፐርሰንቱ ወይንስ የተወረሩውም ጭምር። ሁለተኛ እውቅና የሚያገኝ ከሆነ እንዴት ነው የሚገኘው የሚለው ራሱ አጠራጣሪ ሆኗል። የጋዛ አስተዳደር በስደት ላይ ነው የሚገኘው ምንም አይነት ችግሮችን የመፍታት የመፈየድ አቅም አልባ ሆኗል። በዚህ ሂደት ላይ የዓለም አቀፉ ማህበረሰብ እውቅና ለመስጠት ጫፍ ላይ ደርሷል። እስራኤል በፍጥነት የዚህ እውቅና ሳይመጣ በፍጥነት ጋዛን ጠቅልላ ለመዋጥ ዝግጅቷን እየጨረሰች ትገኛለች። በዚህ ሰዓት ላይ የእውቅናና የሐማስ ጉዳይ እንዲሁም ቀን በቀን እያለቁ ያሉ ምስኪን የጋዛ ሰዎች አፋጣኝ ውሳኔ ይሻሉ። ግን በዚህ ዓለምን ለሁለት በከፈለው እሳቤ ውስጥ ጋዛውያን ሰቆቃቸው እየተራዘመ ይገኛል። እውነት ዓለም ሊያዝንላቸው፣ እዝነት ሊያደርግላቸው ይገባል ይወድ